እንግዲህ ቤተሰብ ሩታዬ በሰላም ወደ ቤት ገብቷል። ይሄ ቪዲዮ ባይ ዘው የተቀረጸው ዛሬ አይደለም፣ ትናንት ነው የተቀረጸው ማለት ነው። እና አቶ አብርሽ ደግሞ ከሄድ ሜላ ጋር ሆኖ አዲስ አበባ ሃይድ ሜላን ሊያደርስ መተዋል ማለት ነው ገባችሁ? ቢያንስ እንኳን ሩታ እንኳን አስር ቀን እስከሚሞላት እንኳን ከሩታ ጋር መቆየት አይፈልግም አበጋዝ ማለት ነውና፣ ባይ ዘው አበጋዝ አብርሽ እንትን ብሏል። ተይዟል ማርያምን ተይዟል ማለት፣ አብርሸ ምንም በራሱ ነገር እያሰበ አይደለም። ራሱን የሆነ ነገር እያደረገ አይደለም። በራሱ ሀሳብ እየተመራ አይደለም። ሁሉንም ነገር እያደረገ ያለው በሄርሜላ እና በሄርሜላ ብቻ እና ብቻ ነው ማለት ነው እና ሄርሜላ ሁሌም የሆነ መጫወቻ ነው እያደረገች ያለችው በጣም በጣም በጣም ከሚባለው በላይ ማለት ነው እና በተቻላችሁ መጠን ማድረግ ያለባችሁን ነገር አድርጋችሁ ነገሮች ቢስተካከሉ አሪፍ ነው ብዬ አስባለሁ። በጣም ነው ያዘኑት እንግዲህ የሩታ እናት ያለችውን ሰምታችኋል። በጣም አዝናለች፣ በጣም ነው የከፋት ምናምን እና ደስ የሚለው ነገር የአብርሽ እናት አለች። በጣም ደስ ብሎኛል፣ በጣም በጣም በጣም ከምለው በላይ በጣም ደስ ነው ያለኝ። ግን ሞር ደግሞ ይሄን ፕሮግራም ማዘጋጀት የነበረበት እነ አቤል ሳይሆን አብርሽ ነበር ማዘጋጀት የነበረበት። ግን ሄርሜላ በቃ አብረን መሄድ አለብን አንተ እኔ ናንድ ምናምን ስትለው አዲስ አበባ ሽጉ ሄርሜላን ይዞ አዲስ አበባ መምጣት ማለት አልገባኝም። ምንድን ነው እያደረግህ ያለኸው አብርሽ? እንደ ከሩታ በላይ ምን አለህ አንተ ማንነት ክንኮን የታካችልህ የምትወደውን ነገር ነው። በዛ ላይ በቃ የመጀመሪያ ልጅ ወንድ ልጅ ቢሆን በጣም ነበር ደስ የሚለኝ ምናምን እያልክ ነበር አይደለም? እንደገና የምትወደውን ነገር እንትን ብላ እንዴት ነው ሂጂ ከፈለግሽ ሂጂ ብለህ አሳፍረህ መስደት ሲገባህ እኔ ላድርስሽ በእኔ መኪና ንም ትሄጅ በታክሲ ትሄጅም በምና ትሄጅም ምናምን ብለህ እሷን ልታመጣ ምናምን መሄድ ገና ከሆስፒታል ሳትወጣ ምንድነው? እሺ ይሄ ነገሩ ማለት ሄርሜላን እንትን ሊሸኝ ሳይሆን ሄርሜላ ወደ አዲስ አበባ ልትመጣ ማለት ነው። እና ሄርሜላ ትናንት ከቤቷ መታ ምናምን ቤት ስገባ ነበረ። ሄ ቪዲዮ የተቀረጸው ትናንት ዳይፐር ምናምን ዌብስ ይዛ የተቀረጸው ማለት ነው እና እሷን ሊያመጣ ነው አዲስ አበባ የሄደው። በመኪና መምጣት የለብሽም፣ በሰዎች ጋር ምናምን በህዝብ መኪና መሄድ የለብሽም፣ እኔ ራሴ ነው መጥቼ መወስድሽ ምናምን ብሎ እንትን ሲል እና አቤል ደግሞ ፕሮግራም አዘጋጅተው ሩታ ግዴታ መውጣት ስለነበረባት ሩታን ይዘወተዋል ማለት ነው። በጣም ደስ ብሎኛል። በጣም በጣም ከምላችሁ በላይ በጣም እናመሰግናለን። እና አቤል ምናምን ማለት ነው እና ግን እኔ ያዘንኩትና በጣም ያዘነኝ ያሳዘነኝ ነገር ምንድነው አብርሽ የዚህን ቀን እንኳን ስትወልድ ተጠርቶ ቤት ስገባም ጠፍቶ ምኑ ላይ ነው ባህልነቱ ሲንገሩን? እስኪ ሲጀመርኩም ማለት ከምሬ ነው ምነግራችሁ ማድረግ የነበረበት በጊዜው ምን ብሎ ምናምን ሰርፕራይዝ አድርጓቸው ምናምን አርዶ ጥብስ ሰርቶ ምናምን በቃ እንደዛ አድርገህ አብርሽ ካላሳየህና ሁለተኛ እኔ አብርሽ ብዬ አልጠራህም። አበጋዝ እያልኩ ነው የምጠራህ። አበጋዝ ብዬ ነው አብርሽ የሚባል ነገር ስም አልጠራህም። አበጋዝ ብዬ ነው የምጠራህ እና ሄርሜላ እባካችሁ እንደገና ደግሞ እዩም። ደውዬለት ነበር ቅድም ሰዓቱን። እባካችሁ እባካችሁ፣ ማለት አሁን አንደኛ አብርሽ እናቱ አለች፣ ይፈራታል የሩታናትም ይፈራታል። አባቱን አባቷን ነው እንጅማ ይፈራው እናቷን፣ የሩታናትና ትንሽ ይፈራታል ተብያለው ማለት ነው እና ይህን ሰዓት ወይ ሻውር ሲወስድ ደብቁበት ወይ የሆነ ነገር አድርጉበት። ከምሬ ነው የምነግራችሁ እና አዲስ አበባ እያለ ሻውር ሲወስድ ምናምን ሄርሜላ ምንም ማለት ሄርሜላ፣ በፍጹም ሲጀመር ተለይቶ አታውቅም አብርሽን እና ይህን ሰዓት ካደረገችለት በኋላ ማለት ነው እና ሁሌም ሻወር ሲወስድ ምናምን በቃ እሷ ናት ፎጣ የምትሰጠው እንደዚህ የምታደርገው የምታቀብለው ምናምን እና ይህን ሰዓት ሻወር ሲወስድ ብቻ ነው የምና ብቻ ነው የሚወልቀው። ሲተኛ ራሱ አይወልቀውም አሉ እና በተቻላችሁ መጠን ይህን ሰዓት እንዲወልቅ፣ ይህን ሰዓት ከእጁ እንዲጠፋ አድርጋችሁ ያደነዘዘችበትን ነገር ቢለቀው እኔ አሪፍ ነው ብዬ አስባለሁ እንደገና ደግሞ ትናንት ያደረገችው ነገር ደግሞ በጣም ነው የሚያሳፍር በጣም በጣም ማለት ነው በጣም ገና ብዙ ጉዳዮች ታያላችሁ ማለት ነው በጣም የሚያሳፍር ነገር ነው ያደረገችው ማለት የማይጠበቅ የማይደረግ ነገር ማለት ነው በጣም የሚያስጠላ ነገር ማለት ከአንድ ሰው የማትጠብቁት ነገር እንዲ እንደዚህ ነገር ይሆናል እንደ ብላችሁ የማታስቡት ከዳይፐርና ክብስ ከእንትን ላይ የሆነ ነገር አድርጎ በመርፌ መልኩ ዛጋ አስቀም እንትን ብሎ ምናምን መስጠት ያሳፍራል። ቀዳ እንዳታደርገው የተቀደደ ዳይፐር አመጣሽ ልትባል ነው አደለ? እሷ ያደረገችው አማራጭ እንደዛ ነው፣ እና በጣም ያሳዝናል። በጣም በጣም ካመላችሁ በላይ በጣም ነው ያፈርኩብሽ ሄርሜላ። እኔ በዚህ ልክ እኔ እምትመስልኝ ሰው ነው የነበርሽ፣ ግን አንቺ ሰው ሳይሆን አውሬ ነሽ፣ እንስ ማለት ከአውሬም መጥፎ አውሬ። በቃለ የሰው ልጅ የሚጎዳ አውሬ ያለ አደለ? እባብ ነሽ አንቺ፣ በቃ ልንገርሽ፣ እባብ ነሽ። ከምርገነመርቅሽ እባብ ማለት ነውና፣ በጣም ነው ያፈርኩብሽ፣ በጣም ነው ያዘንኩብሽ። እንደገና ሩታ አሁንም ቢሆን ሩታን የሆነ ነገር አድርጋት የሆነ ነገር አድርጋት አብርሽ እንኳንስ ሩታ ላይ የሆነ ህመም ጎደሎ አይቶባት እንኳንስ የሆነ ነገር ሆና አይቷት ነፍሰ ጡር ሆነች ብሎ ነው አደለ እሷን እንትን የሚል ስለዚህ በቃ ሩታ የሆነ ነገር በቃ ወይ የሆነ ብቻ የሆነ ነገር ሳታደርግባት እባካችሁ ተጠንቀቁ የሩታን አክስትም ነግሬያታለሁ እሺ እንግዲህ በኋላ እንጠነቀቃለን ምናምን ብላለች እንግዲህ አሁን ችግሩ በሀብርሽ እየተሰባበች ነው የምትመጣ። ከብርሽ ጋር ከብርሽ ጋር ስትመጣ ደግሞ አብርሽን ውጣ አይባልም አይደለ? ወይም እሷን አስወጣታን ተግባ አይባልም ገባችሁ? እንደዛ እያለች ነው ትን የምትልና፣ አብርሽን እባካችሁ፣ በተለይ መጀመሪያ ይሄን ሰዓት ከእጁ አውልቁለት። ያለዛ ግን ወይ ሩታን ወይ ልጁን የሆነ ነገር አድርጋ፣ እሷ የምትፈልገው ከብርሽንና ከብርሽ ጋር መሆን ብቻ ነው። ሰምታችኋታል። ልጅ ወልድ ያለው የዛሬ አመትን የማደርስ አለሁ ምናምን እያለች ነው የነበረ ማለት። እንደዛ አድርጋ ነገሮች ከተበላሻሹ ምናምን በኋላ ምንድነው ዋይ ዋይ፣ ታኮ ምንድን ነው የሚያደርገው? ባይዘዌ እኛ ዋይ ዋይ የምንለው የሆነ ነገር ከተፈጠረ በኋላ የሆነ ነገር ከሆነ በኋላ ነው እንጂ ከዛ ውጭ አይደለም። በቃ ነገሮች ሲፈጠሩ መጠንቀቅ የሚባል ነገር እኛ ሀበሾች የለም። እና በተቻለ ነው መጠን ነገሮችን ብንጠነቀቅ እና ሄርሜላ የምታደርጋቸውን ነገሮች ብናስቆም አሪፍ ነው ብዬ አስባለሁ። ሁላችሁም በተቻላችሁ መጠን እንደዛ አድርጉ። ለሁሉም አድርሱልኝ። ለሁሉም ለሁሉም እንዲደርስ አድርጉልኝ። እኔ በጣም እየከፋኝ በጣም እየተሰማኝ በጣም እያዘንኩ ነው ያለሁት። እንደዚህ ያልጠበቅኩት ነገር ይሆናል ብዬ ያላሰብኩት ነገር ነው እየተፈጠረ ያለው እና ሁላችሁም እንደዛ አድርጉ። እሩታዬ ግን በጣም እያሳዘነች ነው ያለችው። ማለት ይሄ ቪዲዮ ባይዘው ዛሬው የቆየ ቪዲዮ ነው የተቀረጸላችሁ። ዛሬ የተቀረጸው ቪዲዮ የቆየ ነው ማለት መቼ መሰላችሁ? የወለደች ሩታ የወለደች በመነገተው የወጠች ጊዜ ነው ይሄ ፕሮግራም የተዘጋጀው። ግን ሄርሜላ ደግሞ የቀረጸችው ትናንት ነው። እንደዛ እያደረገች የነበረ በዛ ላይ ልጁን ራሱ የሆነ ምን ነክታ እጇን እንደነከቸው አላውቅም። ልጁ በጣም ቀይ ሆኖ ነበር። ከዛ ፊቱን ሲነከው ምናምን በእጁ ፊቱ ሁላ ቀይ የሆነ ምናምን የተባለና አብርሽ ልጅ ግን የምትፈልግ ከሆነ ሩታን የምትፈልግ ከሆነ ሄርሜላን ከአንተ ማራቅና ማራቅ ብቻ ነው ያለብህ። ከዛ ውጭ ግን ከሄርሜላ ጋር ለላጠለው ብትል ሩታ የሆነ ነገር ብትሆን አንደኛው እና ዋነኛው ለሩታ ደመኛ አንተ ነህ። ሁለተኛ የአብርሽ ጓደኞች ለሩታና ለአብርሽ ህይወት የምትቆረቆሩ ከሆነ እስካሁን ለተበላሸው ነገር ቆጭቷችሁ የእንግዲህ ማስተካከል እንፈልጋለን ብላችሁ የምታስቡ ጓደኞች ካላችሁ እጁ ላይ ያለውን ሰዓት አውልቃችሁ ወንዝ ላይ ይጣሉት። በቃ ወንዝ ላይ ጣሉት። ከዛ በኋላ ያለው ነገሩ ሁላ ይዘው ይሄዳል። ሆ ይዞት ይሄድ። ከዛ ውጭ ግን አብርሽ ላይ ከባድ ከባድ የሚባል መተት እያደረገችበት ነው ያለችው። ከትንሽ ቀን በኋላ ቆይታ ያላችሁ መኪናውን እኔ ነው የሚይዘው ብላ ባትነዳ ባትይዘው ምና ላይ ትሉኛላችሁ። የቤት ቁልፍ አንተ እኔን የሚይዝ ባትል ምና ላይ ትሉኛላችሁ። እንዳለ ሙሉ ነገሩን ትቆጣጠረዋለች። ሙሉ ነገሩ ማለት ነው። እንደዛ ከመሆኑ በፊት ማድረግ ያለብንን ነገር አድርገን እነዚህ ሁለት እንቁ ልጆች ህይወታቸውን ቢያስተካክሉ የብዙ ሰው አርአያ የሚሆኑ ልጆች ናቸውና ፕሊስ